በሁለተኛው የኢትዮጵያ ፓትርያርክ በሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ የግል ገንዘብ ስለተመሰረተው በ72000 ካሬ ሜትር ላይ ተንጣሎ ስለተተከለው ስለ መካነ ሕያዋነ ቅዱስ ገብርኤል ካቴድራል ምን ያህል ታውቃላችሁ? መካነ ሕያዋነ ቅዱስ ገብርኤል በአዲስ አበባ ሀገረ ስብከት በተለምዶ ጎፋ ሰፈር በሚባለው ቦታ የሚገኝ ቤተክርስቲያን ሲሆን የተመሰረተውም በሰማዕቱ ፓትርያርክ በብፁዕ ወቅዱስ አቡነ ቴዎፍሎስ ነው። ቤተ ክርስቲያኑ የተሰራበት ቦታ በ1946 ዓ.ም ብፁዕ ወቅዱስ አቡነ ቴዎፍሎስ በግል ገንዘባቸው ከግለሰብ ላይ ገዝተው በ1955 ዓ.ም መቃኞውን አሰሩ። ይህ መቃኞ አጥሩ ወጣ ብሎ ሰንበት ትምህርት ቤት ሆኖ ይገኝም ነበር። አቡነ ቴዎፍሎስ መቃኞን ካሰሩ በኋላ ታቦተ ኤልያስን ከጎጃም ክፍለ አገር አስመጥተው አስገቡ። አሁን ያለው ቤተ ክርስቲያን የመሠረት ድንጋይ ሰኔ 3 ቀን 1964 ዓመተ ምህረት በግርማዊ ጃንሆይ ቀዳማዊ ኃይለ ስላሴ አማካይነት የተቀመጠ ነው። የቤተ ክርስቲያኑ ስራ በ1965 ዓመተ ምህረት ተጀምሮ በ1966 ዓመተ ምህረት ስራው ተፈጽሞ ታቦቱ ገባ። በዚያን ጊዜ ጃንሆይ የገንዘብ እርዳታ ሊያደርጉ ጠይቀው የነበር ቢሆንም አቡነ ቴዎፍሎስ ይህም ቤተ ክርስቲያን ለመታሰቢያ እንዲሆነኝ በራሴ ገንዘብ ነው የማሰ ግርማዊነቱ ትምህርት ቤትና ሌሎች የልማት ስራዎች ስላሉኝ በሱ ይረዱኛል ብለው ነገሯቸው። ግርማዊነታቸውም ሀሳባቸውን ተቀብለው ታቦተ ኤልያስን ብዙ ሰው ስለማያውቀው ታቦተ ገብርኤልን ያስገቡ ስላሏቸው ብፁዕነታቸው ምክራቸውን በመቀበል በቤተ ክርስቲያኑ ሶስት መቅደሶች በስተደቡብ ባለው መንበር ታቦተ ሚካኤልንና እመቤታችንን በመካከለኛው ታቦተ ገብርኤልን፣ በስተ ሰሜን ታቦተ ኤልያስን አስገብቷል። በጊዜው የቦታው ስፋት 75200 ካሬ ሜትር የነበረ ሲሆን በዚህ ቦታ ላይ መንበረ ፓትርያሪክ ለእንግዶች ማረፊያ ቤት፣ በስተ ምስራቅ በኩል የወንዶች መነኮሳት ገዳም፣ በስተ ደቡብ በኩል የሴቶች መነኮሳት ገዳም፣ የተግባረ ዕድ ማዕከል፣ የካህናት ማሰልጠኛ፣ በስተ ምራብ በኩል ከአንድ እስከ 12ኛ ክፍል ትምህርት ቤት፣ መዋለ ህጻናትና ሆስፒታል፣ የአረጋውያንና የአሳዳጊ አልባ ህጻናት በጎ አድራጎት ድርጅት ሊሰራ ታቅዶ ነበር። ሆኖም ስራው በሚጀምር በሚጀምርበት ወቅት በ1969 ዓመተ ምሕረት የካቲት 10 ቀን አቡነ ቴዎፍሎስ በመታሰራቸው ምክንያት ስራው ሊቋረጥና ሊቀር ችሏል። ከዛም በኋላ ቅዱስነታቸው በ1972 ዓመተ ምሕረት በዚያው በእስር ቤት እንዳሉ ተገደሉ። ከ13 ዓመት በኋላም አጽማቸው ተገኝቶ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ውስጥ አርፎ ከቆየ በኋላ በብፁዓን አባቶች ውሳኔ ሰማዕት ተብለው አጽማቸው 24 ቀን 1986 ዓ.ም ተመረጥ በታላቅ ክብር በጎፋ ቅዱስ ገብርኤል በተዘጋጀው መታሰቢያቸው መጥቶ አርፈዋል። ቀድሞ ቤተ ክርስቲያኑ ሲተከል የነበረው መሬት በግለሰቦች ተሸራርፎ አሁን የቀረው 72 ካሬ ሜትር እንደሆነ ይገመታል። ቤተ ክርስቲያኑ ሲተከል የነበሩ አገልጋዮች ብዛት 50 የነበረ ሲሆን አሁን ያሉት ከ77 በላይ እንደሚሆኑ ይገመታል። ቤተ ክርስቲያኑ ከተሰራ በኋላ በ1992 ዓ.ም ተመረተ የቀለም ዕድሳት ተደርጎለታል። በቤተ ክርስቲያኑ ውስጥ ያሉት ቅዱሳን ስዕላትም የተሳሉት በዚያን ጊዜ ነው። እስኪ ስለ ጎፋ መካነ ሕያዋን ቅዱስ ገብርኤል የምታውቁትን ኮመንት አድርጉልኝ። በነገራችን ላይ እነዚህን ታሪኮች ከነ ምንጮቻቸው በጽሁፍ ማግኘት ከፈለጋችሁ ባዮ ላይ ያለውን የቴሌግራም አካውንቴን እንድትቀላቀሉ ጋብዛለሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረግ እንዳይረሳ። ይመቻችሁ።